ሰኝሄት ጀግና በመሆኗ አሁንም ቢሆን አልበገሪዋ ጀግናዋ የሰኝሄት ቤቷ ውስጥ ሊዘርፏት በመግባቷ በመግባታቸው ነስ ቤልሷ ግን አልበገሪ ሁና በብልጠት እነዛን ሰው ይሸኝታቸዋል። ነገር ግን አሁንም በዘዴ ከነ መሩ ጋር መሩ ጎተት እያለች ጎተቷን ይዛ ሂድ አሁንም ከቤቷ ሂዶ ፍቅረኛ እንደሌላት አጣርተው ማታ ወይም ደጋሚ ሊሞክር መሆኑን ለ ለማረጋገጥ ቤቷቸው ያለሁ እያለ ነው። ይህነ ሰውዬ አሁንም ቢሆን ኪራ በማስታወሱ ደስ ያለ ማን ነው? የበዛ የበዛብህ ቅንጭላቱን መቀልጠሙ በዱላ ማለት ነው። ኪራ እንዲያስታውስ ሆኗል ማለት ነው። ግን ሆኖም ደግሞ ኪራ እንዲያስታውስ ስለሆነ ወደ ቤቱ ይመለሳል። ወደ ቤቱ ተመልሶ ደግሞ ሽማግሌ ይልካል። ሽማግሌ ልኮ ጽናትን አባቷን ማስደሰት ይፈልጋል ማለት ነው። እና ይህ ነገር ኪራ ወደ ራሱ በመመለሱ ራሱን ማስታወሱ በጣም ደስ ብሎና ሁላችንም እኛም ስንፈልገውና ስንጠብቀው የነበረው ይህን ነበር። ኪራ አስታውሱ። አሁንም ወደ ቤቱ ተመልሶ ቤቱን የቤቱን ካርታ ይዞ ቤቱን መጠበቅ፣ እንዲሁም ደግሞ ትዳሩን መስርቶ መቀመጥ አለበት። ይህን ሌባ ደግሞ ስቢል ዋጋውን መስጠት አለበት ማለት ነው። ውድና የተከበራችሁ ተመልካቾቻችን ሰብስክራይብ ላይክ ሼር እያደረጋችሁ ለቻናሉ አዲስ ሲሆናችሁ እንድትቀላቀሉ በአክብሮት እንጠይቃለን። ውድ ተመልካቾቼ ለዚህ ቤት አዲስ ሲሆናችሁ አሁንም ሰብስክራይብ ላይክ ሼር እያደረጋችሁ እንድትቀላቀሉ በአክብሮት እጠይቃለሁ። አሰላሙ ዓሌይኩም ወረህመቱላሂ ወበረካቱሁ የተወደዳችሁ የተከበራችሁ ተመልካቾቼ ለዚህ ቤት ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ማድረጋችሁ እንዳትርሱ። የዶል ምልክታን የተጫናችሁ ቪዲዮውን ለመቀላቀል ሞክሩ ነው ምለው፣ ማለት ነው ቤተሰብ ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁ እንዳትረሱ። ለቻናሌ አዲስ የሆናችሁ አሁንም ሰብስክራይብ አድርጉ ነው ምለው። ውድ ቤተሰቦቼ ሰብስክራይብ ያላደረጋችሁኝ የሰብስክራይብ አድርጉ። እዚህ ጋር ሰኒ፣ አንተ የተረግም ቅህት የምን አባታችሁ ልታረጓት ልታደረጓት ነበረ እናንተ፣ የተረግማችሁ የሰይጣን ቁራጭ እያለች እየሰደበቻቸው ትገኛለች። እሱ እኔ ዝም ስላልኩሽ ጨካኝ አድርገሽ ነው የምታይኝ ይላት። ረና መላእክ ነህ ብዬ ልበለህ እንዲህ መላእክ ነህ እንዴት ብለህ አንተ ጨካኝ ትሆናለህ? መላእክ ነህ እያለች ሙድ እየያዘኝበት ነው። እሱ ግን የምራፍ ቅሯትን ሰኒን። ሰኒም ደግሞ በጣም ተበሳጭታለች፣ አይኗ ሁላ ጠቁሯን የምታለቅስበት ተመልካቾቻችን። እንግዲህ እህቷን ሊያግቱ እንዲወስዷ ወስደዋን ነበረ። ነገር ግን ደግሞ እህቷ አልበገሬዋ አባራቸዋለች። በብልጠት ድጋሚ ሲገቡ ምን ይሰራሉ ወደሚለው ስንሄድ፣ ተመልካቾች ሁላችሁም እንዲሁም ሰብስክራይብ አድርጉ። ሰኒ እህቴን ምን አባታችሁ ነው ያረጋቸዋት? እናንተ ጨካኞች እያለች አሁንም ቢሆን ስቢል እማታለው ብሎ እጁን ሲዘረጋ እጁን እያለ ይሄኛው ልጅ እየከለፈው ነው። እና አውባክሽ፣ ሰኒ ያ የተረገመ ስቢል ሲመጣ ዝም በይ። እና በእርግጠኛ እንጂ ስራው ባትኖሪበትም እንኳ እንኳ ተናገሪና ከዚህ ነገር ውጭ እኔ መቼም ቢሆን ኪራን ወንድሜ ነው አሳልፍ ያልሰጠውም። ስለዚህ ምንም ቢሆን እኔ ትገሉኛላችሁ እንጂ አልናገርም ትላለች። ሰኒ ምርጥ ልጅ በመሆኗ በጣም የመወዳለ እዚህም ነው። ይቺ ደግሞ ሞልቃቃ ምንም ሳይኖራ በሰው ቤት እየመጣች ስትሞለቀቅ ቲቪ ማየት እፈልጋለሁ፣ ፈንዲሻ እንዴት ቆላልኝ እፈልጋለሁ። ወይኔ እንደዚህ አይነት ሴቶች ሲሞላቀቁ በህይወቴ እንዴት እንደሚያስጠሉኝ ወይኒ ጉዴ፣ እዚ ጋ ቅዱስ ገልግሏታል። እዚ ቤት እንዳትመጣ ይች ሴትዮ ከመጣች እዚ ቤት አባርሃለሁ ብሎታል። ታዲያ ምን አባቷ ልትሰራ ነው ከሰው ቤት የምትሄደው? ሁላችሁም ሰብስክራይብ አርጉ። እዚ ጋር እንግዲህ ሁላቸውንም ሰብስቦ ጌራ ጌራ ጋሼ አስታውሻለሁ፣ እናቴ አስታውሻለሁ ሲላት ማለት ነው እሷን በጣም ደስ ብሏታን ሁላቸውም ደስ ብሏቸዋን በመሆኑን ብታስታውስም እንኳን ልጅን ሽማግሌ ሳትልክ አልሰጥህም ይላል የጽናት አባት በደስታ ማለት ነው። ከዛም እንደው ይህ ነገር በመሆኑ ደስ ቢለኝም እንኳ ግን አንድ ሽማግሌ አይደለም አስር ሽማግሌ አለም ሙሉ ብልክ ለጽናቴ የሚቀንስብኝ ነገር የለም ብሎ አባቷን ያኮረዋል። እዚህ ጋር ደግሞ ናሆሚ ምን እያለ ነው ወደሚለው ስንመደስ፣ ናሆሜ ምን እያለች ነው? ሴትዮ ልጅ እና ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። ውድ ቤተሰቦች ተመልካቾች፣ ሰብስክራይብ አድርጎ ሼር እያደረጋችሁ ቤተሰብ እንዲታበረታቱኝ በአክብሮት ጠይቃችኋለሁ። ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ መተሳሰን ለእናት ሀገራችን ኢትዮጵያ ተሆነለን ማለት ነው። ሁላችሁም ለቻናሌ አዲስ የሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ እንድትቀላቀሉኝ ለየት ባለ አክብሮ ትጠይቃችኋለሁ ፕሌስ አሁንም ሰብስክራይብ አርጉ። ኪያ በጣም የፈዘዘች ናት። የምር እንዴት አትባንንም? ከፊቷ ይህን ሁሉ ወሬ እየለፈለፈ እየተጃጃለባት እንዴት አትባንንም? የምር መባንን ነበረባት። ይህ የሰኒንም ጉድ እያወራ ነው። ሁሉንም ነገር እያወራ ነው። እንዴት አይባልም? ማለት እንዴት ሊጠረጥሩት አይገባም? የምሬን ነው የምላቸው፣ የሰውዬ እንዲነቃበት ፈልጋለሁ። ታዲያ እሷ ስልኳን እየጎረጎረች ቤት ቁጭ ብላ ምንም ነገር አታስታውስም ማለት ነው። ምንም የምትሰራው ነገር የላትም። ኪያ ኪያ፣ አትረባም። እዚህ ጋር ማን ነበር? ሰማ፣ ሊና የሮጣች መጣችና ከደብና ጋሽ እያወሩ ነበረ። ከዛ እየሮጦች መጣችና፣ እባክን ባክን ቶለ ድረሱ። ምንድነው? ኪራ የሆነ ነገር እያወራ ነው ባካችሁን። ከዛም ምንድን ነው ብለው እየተሯሯጡ ቤት ሲገቡ፣ ከዛም ምን ቢያገኙ ጥሩ ነው ኪራ ሰብስቦ ሁላቸውንም እንዲ ያስታውስ እናገራቸው ማለት ነው። እዚህ ጋር ደብም ተመልከቱት፣ ከጋሽ ጋ እያወሩ ነው። የናሆሚ እናት አበዛቸው አሁንስ አሁን የናሆሚ እናት እየተስተካከለች ነበር፣ ግን እቺ ጽዮን የምትባል ናት አላስተካከል ያለችው። እቺ ጽዮን የምትባል ከዚህ ድራማ ውጭ እና ይህ ስፔን የሚባል ልጅ ከሁለታቸው ከድራማ ውጭ ሆኑ። ከዛ አያሌው፣ ጋሽ አያሌው እና የናሆሚ እናት እያወሩ ነው። ስለምን እያወሩ ነው? እንዲው ሰላም የምንሰማበት እንዲው ጨነቀው ስለሰኒ ሰኒ እኮ በጣም ጥሩ ልጅ ናት። በዛ ላይ ደግሞ በጣም ትንሽ ልጅ ናት እያለ በጣም ተጨንቋል። ሌና ሆም ይናግን በጣም ጨካኝ ናት። ታዲያ እኔ የማስበው አጥቼ ነው ስለሷ የማስበው፣ ምን አገባኝ ትለዋለች ማለት ነው። ወይ ጉድ እናት የሆነ ሰው እንዴት አያስብም። እዚህ ጋር ቅዱስ በጣም አስቧል። የእሷ ጉዳይ አሳስቦታል። እና ምን እያለ ነው ወደሚለው ስንመለስ ሁሉንም ነገር ስለ ነገረችው በጣም አስቧል እና ደንግጧል። ከቤቷም ደግሞ ሊዘርፏ በገቡት በጣም አስቧል ማለት እንዴት ይሄ ነገር ሊፈጠር ይችላል? እንዴት ይሄ ነገር ሊሆን ይችላል? እያሉ ራኬ ሞድ እየያዙ ነው እነሱ ማለት ነው። እና ምን አለበት ቤታቸው ሂደው እዛው ነው እንትን ቢሉ ማለት ነው። ቤተሰብ ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ሼር እያደረጋችሁ ከጎን የሆናችሁ እንዲታበረታቱን ይጠይቃችኋል። ይህ ቱልቱላ ወርኛ እሱ ራሱ ኪዳን እንዲተባታ ተናገረ። የጽናት አባት ደግሞ አንዳንድ ነገሮች ሲፈጠሩ ብን በአንዳንድ ክፋት ሰዎች ሰው ምክንያት ግን ቢሆንም ደግሞ ኸይረ ነገር ይይዛሉ የሚለው የጽናት አባት ንግግር በጣም ተመችቶኛል ማለት ነው። እስኪ እዩዋቸው፣ ጋሻ ሰገድ እኮ በጣም ኃይለኛ ሰው ናቸው። እንዲሁ ግርማ ሞገሳቸው እንዴት እንደሚያምሩ ማለት ነው። ሁላችሁም ሰብስክራይብ አድርጉ። ጋሻ ሰገድን ሳያቸው አንድ አካካዩ ይባላል፣ በእኛ ሀገር በገጠር ማለት ነው። ነበሩኝ ነበሩኝና አላህ የርሀማቸው ሙተዋል። ኑርያሴን ይባላሉና እዛቸውን ይመስላሉ ማለት ነው። እና የጋሽ አሰገድ ይህ ሳይሆን የጽናት አባት ማለት ነው። እና እዚህ ጋ ተመልካቻችን ሰኒ አሁንም ስላናደደችው አፏን መልሶ አስሯታን ወይ ሰኒ ተለቃ ማየት እየናፈቀው ማለት ነው። ይህች ደግሞ ቡጥዬ እየተባለ የምትን ቡጥ ቡጡ የዲ ምን ብዬ ልናገራት? እንደው እስኪ እዩዋ፣ ስትሞላቅቅ ምትገርሜ ነገር ኮ መሞላቅቋ ማለት ነው። ወይ ጉድ! ይህ ደግሞ ክልክሉ መሰለ ሰውዬ ራኬብ፣ እንደ አንድ ቀን ይዛ እንደው እንደ ሲኦን በሰቀለች። ወይ ጉድ! እዚህ ጋ ራሱን ስቶ ጽናትም እያለቀሰች ነበረ። ከዛ መጨረሻ ላይ ወደ ሐኪም ቤት ሲባባሉ ኪራይስ ትለው ወይ እናቴ ስን አላት። እሷን በጣም እጅጉን ደስተኛ ሆናለች ማለት ነው። ኬራው ወደ ራሱ ተመልሷል ወደሚለው ስንመለስ ሁላችሁም ሰብስክራይብ አርጎ፣ ራኬብ እንግዲህ እዚህ ጋር ከፍቷት፣ በጣም ከፍቷት እያወራች ነው። ምንድን ነው የከፋ ወደሚለው ስንመለስ የከፋትን ጉዳይ ትናገራለች ማለት ነው። እዚህ ጋር ቤተሰብ ሁላችሁም ሰብስክራይብ አርጉ ላይክ ሼር እያደረጋችሁ እንድታበረታቱኝ ጠይቃችኋለሁ። ቤተሰቦቼ ሰብስክራይብ አርጉኝ። እዚህ ጋር እንግዲህ ከራኬብ ወረቀቱን እንዲሆነ አያገኙትም እነሱ ወረቀቱን ያገኘዋን ብለው በአናታችሁ ብትተክሉ ወረቀቱን አታገኙት። ምክንያቱም ከጥሩ ቦታ ላይ ተቀምጠዋል ማለት ነው። እናንተ ደደብ ግን ለነገሩ ጽዮን ጋር ከተዋወቁ ጽዮን ያን ወረቀት የሰኒ መስሏት አሳልፋ ለመስጠት ትሞክራለች ማለት ነው። ብርን ሰጥሻን በተለይ ካሏት ነገር ይህ ደንቆሮ የሆነ ስፒል ከጺሁን ጋ እንዳይገናኝ ብዬ እፈራለሁ። እዚህ ጋ ከነኪራ በር መጥቶ እያወሩ ነው። ይሄ ጆከር የሚባል ጥሩ ልጅ ነው፣ ነገር ግን ይህኛውን አይቶ ተከትሎ ገደል መግባቱ አሁንም ቢሆን ሰው ላን ጎዳ እየተባባለ ይሄ ግን ሲያውት እንኳ የማያምር ምን ይመስላል ያል ሁላችሁም ሰብስክራይብ አድርጎ እንግዲህ የወንዳሽ ቃባጭ አያምረም እያለ ነው። ቅዱስ ይጫምሃል ላልብስ እያለ ማለት ነው። የምርም የወንዳሽ ቃባጭ አያምረም። ሁላችሁም ሰብስክራይብ ማረጋችሁ እንዳትረሱ። እወዳችኋለሁ፣ አከብሯችኋለሁ። ሰላማችሁ ብዝ ትስረፍ ይበልልኝ። በያላችሁበት ቦታ ማሪብ ሶላት እየተሰገደ ነው እንግዲህ እኛ ጋር ወደ ሶላት ልመለስ። ሁላችሁም ሰብስክራይብ አርጉራኬብ እንግዲህ ሄዳ ይናሁም እናት አበሳጅታ እንደ ሰደደቻት እሷም ራሷን ስሜቷን ተቆጣጥራ እንደ ተመለሰች ግልጽ ነው ማለት ነው። ራኬ ምንም ሳታደርግ በመመለሷ ጥሩ ሆኗል። ምክንያቱም ነግጣት የሚጸጽታትን ነገር እንዳታደርግ ማለት ነው። ሁላችሁንም ወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ ፕሊስ ፕሊዝ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንበት። ወሰላሙ አለይኩም ወረህመቱላ ወበረካቱ።